በዚህ ሰዓት በዚህ ደቂቃ የደመወዝ ጭማሪን እስኬል ሙሉ መረጃ የያዘ ሪፖርት ከእጄ ገብቷል። ታዲያ ይህ የደመወዝ ጭማሪ ምን ያክል ነው የሚሉትን በሰንጠረዡ ላይ የሰፈሩትን ሪፖርት ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ የማደርሳችሁ ይሆናል። በተጨማሪም አሜሪካ ኢትዮጵያን ጨምሮ ሠላሳ አምስት ሀገራት ላይ የጉዞ እገዳ አድርጋለች። ይህ የጉዞ እገዳ ከምን ጋር ተያይዞ ነው? ዝርዝሩን እናደርሳለን። መንግስት ከአስር ሺህ ብር በላይ በጥሬ ገንዘብ የምናደርገውን ግብይት ሊከለከል እንደሆነም ሰምታችኋል። ታዲያ የገንዘብ ሚኒስትር ያወጣው ይህ ሕግ ብሔራዊ ባንክ ሥልጣኑን ይጋፋል ወይስ አይጋፋም በሚለው ዙሪያ ሙሉ መረጃ ወጥቷል የምናደርሳችሁ ይሆናል። እንዲሁም ከውጭ የሚገባውን የነዳጅ ጥራትን በተመለከተ አነጋጋሪ የሆነ መረጃ በዛሬው ዕለት ወጥቷል። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ለመንግሥት ሰራተኞች በሙሉ እንኳን ደስ ያላችሁ ማለት እወዳለሁ። ከሰሞኑ የመንግስት ሰራተኞች የደሞ ወዝ ጭማሪን በተመለከተ የተለያዩ መረጃዎችን ወደ እናንተ ስናደርስ ቆይተናል። ታዲያ በዚህ ሰዓት በዚህ ደቂቃ ከእጄ የገባው ሪፖርት እጅግ በጣም ደስ የሚያሰኝና በተለይ አሁን እየተነሳ ካለው የደሞዝ ጭማሪ ጋር ይህንን አይነት ጭማሪ መደረጉ ህብረተሰባችንን ከፍተኛ የሆነ ከዕዳ ጫና ለማላቀቅ የሚሞክር መሆኑን ተመልክተናል። እንግዲህ እስክሪኑ ላይ እንደምትመለከቱት ጉዳዩ ደሞዝና ጥቅማ ጥቅምን በተመለከተ ይሆናል። ቢሮው የክልሉ ሁለንትናዊ እድገት ለማምጣትና ዘላቂነቱን ለማረጋገጥ ኢኮኖሚው ከሚያመነጨው ሀብት ገቢ በብቃት በመሰብሰብ የመንግስትን የውጭ ፍላጎት ሰባ አምስት በመቶ ውስጥ ገቢ ለመሸፈን እንዲያስችል ከመንግስት በተሰጠው ውክልና መሰረት ጠንካራ ስራዎችን እየሰራ ይገኛል። ስለሆነም ተቋሙ ካለው ልዩ የሥራ ባህሪ አኳያ የአመራሩንና የሠራተኛውን ተነሳሽነትና ተጠያቂነት በማሳደግ በክልሉ መንግስት የተጣለበትን ከፍተኛ ኃላፊነት ለመወጣት እንዲያስችለው የቢሮ ሠራተኛ አስተዳደር ደንብ ቁጥር 22 ዕዝባር 2016 መነሻ በማድረግ የራሱን ደሞዝና ጥቅማ ጥቅም አጥንቶ ለክልሉ መንግስት በማቅረብ ሲፈቀድለት እንዲተገብር ከሐምሌ 1 ቀን 2016 ሰባት ጀምሮ የበጀት አካል እንዲደረግ ግልባጭ የተደረገላችሁ መመሪያዎችም አፈጻጸሙን እንዲትከታተሉ እያሳወቀን ለማስፈጸም እንዲችልላችሁ የአዲሱን ደሞዝ መነሻና የተፈቀደ ጥቅማ ጥቅም ዝርዝር የያዘ ገጽ እንግዲህ በምስሉ ላይ የምትመለከቱት ነው። እንኳን ደስ ያላችሁ ለማለት እወዳለሁኝ። በደቡብ ኢትዮጵያ ክልል መንግስት ገቢዎች ቢሮ በዚህ ሰዓት የወጣ ሪፖርት ነው። እኔ እንግዲህ መረጃውን ወደ ሌላው መረጃ ላምራ፣ እናንተ ስክሪንሾት እያደረጋችሁ እጃቸው ላይ አስቀሩ ትላለሁ። በሌላው መረጃችን የገንዘብ ሚኒስትር በካሽ የሚደረጉ ግብይቶችን ለመገደብ የያዘውን አቅጣጫ ብሔራዊ ባንክ የሚደግፍና የባንኩን ስልጣን የማይገዳደር እንደሆነ አንድ ባለሙያ ተናግረዋል። የገንዘብ ሚኒስትር በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም የሚከለክል ሕግ ሊያወጣ እንደሆነ ተሰምቷል። በሂደት ላይ በሚገኘው የገቢ ግብር ረቂቅ አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም እንደሚያስቀጣም ተዘግቧል። ዲግዋ ኢትዮጵያ የብሔራዊ ባንክ ከፍተኛ ባለሙያን በጉዳዩ ዙሪያ አስተያየት እንዲሰጡ ጠይቋል። ባለሙያውም አንድ መስሪያ ቤት ለግብር ዓላማ ሲባል ከዚህ በላይ የሆነ ገንዘብ በካሽ መክፈል አትችልም ቢል ከግብር አከፋፈል ግልጸኝነት ጋር የተያያዘ ስለሆነ መብቱ ነው። ከዚህ አኳያ ካለው የገንዘብ ሚኒስትርን አካሄድ የብርን ህጋዊነት የሚገዳደር ሆኖ አላገኘሁትምም ብለዋል። ሆኖም የባንክ ሂሳብ ተደራሽነት በሀገሪቱ ውስጥ ገና 45 በመቶ ላይ እንዳለ አውስተው የዲጂታል የክፍያ መንገድ ባልተስፋፋበት የገጠር አካባቢዎች ይህንን መተግበር ስለሚያስቸግር አካሄዱ ጥንቃቄ ያስፈልገዋልም ብለዋል። አንተ ዛሬ በመቶ ሚሊዮን የሚገመት ግብይት ብትፈጽም አንተ ማነህ የሚለውን ለማወቅ አያስችልም ወይንም አያስደረግምም ብለዋል። ግብይት በደህንነት መስሪያ ቤቶች ወይንም በግብር ሰብሳቢ መስሪያ ቤቶች በኩል ይደነገጋሉ። ያ ማለት ግን ገንዘቡን የሚያመትነውን አካል ስልጣን የመገዳደር ነገር አይደለም ማለታቸው ነው የተገለጸው። ይህ በእንዴ እንዳለ ከውጭ የሚገባ የነዳጅ ጥራትን በተመለከተ አነጋጋሪ የሆነ መረጃ በዛሬው ዕለት ወጥቷል። ኢትዮጵያ ወደ ሀገር ውስጥ የምታስገባው ነዳጅ ጥራት ለማረጋገጥ የሚያስችል የጥራት ምርመራ ማዕከል ወይንም ላብራቶሪ በድሬዳዋ ከተማ እንደሚገነባ ትሬድማርክ አፍሪካ ለአህዱ ተናግረዋል። የምርመራ ማዕከሉን ለማቋቋም ከፍተኛ መዋለንዋይ ፈሰስ የሚደረግበት እንደሆነ የገለጹት በኢትዮጵያ የትሬድ ማርክ አፍሪካ ዳይሬክተር የሆኑት አቶ እውነቱ ታዬ ናቸው። እስካሁን ድረስ በነበረው አሰራር ኢትዮጵያ የጥራት ፍተሻውን ለማድረግ የሚያስችላት ላብራቶሪ የሌላት በመሆኑ ናሙናው ወደ ኬንያና ሌሎች ሀገራት እንደሚላክ የገለጹት ዳይሬክተሩ የነዳጅ ጥራት ተረጋግጦ እስኪመለስ ድረስ አንድ መርከብ አንድ ቀን ሲቆም እስከ 25000 ዶላር ስትከፍል መቆየቷንም አስታውቋል። የምርመራ ማዕከሉ ግንባታ ተጠናቆ ወደ ስራ በሚገባበት ጊዜ የኢትዮጵያን የገቢና ወጪ ንግድ መረጃ በማንኛውም ጊዜና ሰዓት ሁሉም ሰው የሚያገኝበትና የሚከታተልበት እንደሆነ ለአህዱ መናገራቸው ተገልጿል። በመጨረሻም የዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ተጨማሪ ሀገራት ዜጎች ወደ አሜሪካ እንዳይገቡ በመከልከል የጉዞ ክልከላው በከፍተኛ ሁኔታ ለማስፋት እያሰበ መሆኑ ተገልጿል። በሀገሪቱ ውጭ ጉዳይ ሚኒስቴር ተፈጽሞ ለዲፕሎማቶች በተዘጋጀው ሰነድ በቀጣይ ዜጎች ላይ እገዳ ሊጣልባቸው የታሰቡ 36 አገራት ዝርዝር ያስቀመጠ ሲሆን የሀገሪቱ ዜጎች ሙሉ ለሙሉ ወይንም በከፊል ወደ አገሪቱ እንዳይገቡ ሊደረግ እንደሚችልም አመላክቷል። እነዚህ 36 አገራት መካከል ኢትዮጵያ ግብፅና ጅቡቲን ጨምሮ 25ቱ የአፍሪካ ሀገራት ዜጎች መሆናቸውንም ዋሽንግተን ፖስት ዘግበዋል። በዚህ መሠረት በቀጣይ እገዳ ይጣልባቸዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ጅቡቲ፣ ደቡብ ሱዳን፣ ናይጄሪያ፣ ጋምቤላ፣ አንጎላ፣ ታንዛኒያ፣ አይቨሪ ኮስት፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ካሜሮንና ቡርኪና ፋሶ እንደሚገኙበትም ተነግረዋል። 36 ሀገራት የቪዛ እገዳ እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በስልሳ ቀናት ውስጥ ማሟላት ይጠበቅባቸዋል የተባለ ሲሆን ቅድመ ሁኔታዎችን ካላሟሉ ሙሉ ወይንም በከፊል የቪዛ ግዳ እንደሚጠብቅባቸውም ተመላክቷል። የውጭ ጉዳይ መስሪያ ቤቱ ዜጎችን ለማገድ በምክንያትነት ካነሳቸው ጉዳዮች መካከል የዜጎች ማንነትን ለመለየት የሚያስችሉ አስተማማኝ የመታወቂያ ሰነዶችን ለማቅረብ በተጠቀሱት አገሮች ብቃት ማነስ ወይንም የትብብር መንግስት አለመኖሩን የተጠቀሰ ሲሆን፣ ሌላኛው የፓስፖርታቸው ደህንነት አጠራጣሪ መሆኑንም ተናግረዋል። ሌሎች አሳሳቢ ምክንያቶች ደግሞ የሀገሪቱ ዜጎች በአሜሪካ ውስጥ በሚፈጸሙ የሽብርተኝነት ድርጊቶች ውስጥ ጸረ ሰማዊ ወይም ጸረ አሜሪካዊ በሆኑ እንቅስቃሴዎች ውስጥ ተሳትፈዋል የሚል መረጃ ነው የደረሰን። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።